ሰላም ለእናንተ የእውነት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በቀነኒ ዙሪያ ላይ ባለፈው የሰራሁት ቪዲዮ ነበር፣ በይበልጥ ያንን ነገር ያጠናክርልናል ብዬ ያሰብኩትን መረጃ ለእናንተ አቀብላችኋለሁ። እዛችን ብዙሪያ በተለያዩ መረጃዎች በየጊዜ ይወጣሉና፣ አንደኛው ያው ኦፍ ኮርስ በባለቤቷ አቢውስ ስትደረግ እንደነበር ስትመታ እንደነበረ ነው። እና ነገሩን በጥልቀት ስንመረምረው ግን ከመመታትም ከመደብደብም አቢውስ ከመደረግም በበልጠ ደግሞ የመናፍስቱና ይሄ የሴጣን አሰራር እንዳለበት የኔን አመለካከትና ያየውበትን መንገድ ለእናንተ አቅርቤላችሁ ነበር። እና ይሄ ከስኬት ጋር በተገናኘ በተለይ ደግሞ በአርቲስቶች ዙሪያ በሀገር ውስጥም በውጭም የሚያደርጉት ነገር በተለይ የጨለማው ማህበረሰብ ሲቀላቀሉ ከቤተሰቦቻቸው መካከል አንዳቸውን ይሰዋሉና አልበምሽ ከወጣ በኋላ መሀል ላይ ትንሽ ብቸኝነት ያጠቃት ነበር፣ በተለይ ከእህቷ ሞት በኋላ የሚል ነገር ሰማሁ። ስለ እህትሽ አልማዝ እስኪ ንገሪ። በጣም ቅርብ ነበራችሁ፣ መሀል ላይ ደግሞ ተጠፋፋን። አዎ፣ አዲስ አበባም ሊያወጣ ነው። አብርሃም ሲባል የሆነ ከአመት በፊት መሰለኝ አንድ ነገር አጋጠመና እንዲ አብርሃም አለ እንዲ ነገር ሁሉ ተባለ። ወደ አንድ አመት አካባቢ እስር ላይ ነበርክ አይደለ? አይ፣ አልነበርክም። አልነበርክም? ታዲያ ለምንድን ነው ወሬው? ከየት ነው? የተወሰነ ሳምንታት ምናምን ጉዳዩ እኔ የምኖርበት አካባቢ ስለነበረ እንትን ያደረገው እዛ ለተወሰነ ሳምንታት ፖሊስ ጣቢያ ቆይቻለሁ። ከዛ በኋላ ያው እንግዲህ ፖሊስ በነፃ ለቀውኛል። ልብ አድርጉ እህት ወንድሞቼ፣ ይሄ ነገር የሆነው የሆነ ሌላ ጊዜ ወይ ምናምን አይደለም። ልክ አልበም ከተለቀቀ በኋላ ና ከተወሰኑ ቀናቶች በኋላ የተከሰተ ነገር ነው። እህት ወንድሞቼ፣ የሆነ የስኬት ጣሪያ ላይ ሲደርሱ በሚሊየን እይታ ሲያገኙ በመሀል ላይ የሆነ ነገር ይከሰታል። ተመሳሳይ የቀኔኔም ጉዳይ ወደኋላ ብትመለከቱ አንዱ አለም የለቀቃቸው ዘፈኖችን ቀናኒ ከመሞቷ ከአንድ ወር በፊት ነው በጣም ቫይራል የወጣው። ብዙዎች ይቀባበሉት ና ይና ቀን በፊት የአንዱ አለም ጠበቃ ለፋሲካ የዋስ መብቱ ይጠበቅለት። ምክንያቱም ኮንሰርት ሀገር ውስጥና በውጭ ስላለው አሳፋሪ አይደል ክብራት ወንድሞቼ መንፈሳዊ አይኖቻችሁን ክፈቱ። ምክንያቱም አጥርታችሁ ማየትን እንድትችሉ እግዚአብሔር ሁላችንም የሚርዳንና መጋደላችን እንግዲህ ከደምና ከሥጋ ጋር አይደለም እና ከመናፍስቱ አለም ጋር ስለሆነ ይሄ ነገር በደንብ ክልል እንድታዩት የተቻለኝን ጥረት እያደረኩ ነው። ሌላው የሞተችበት ሰዓት ነው። የሞተችበት ሰዓት ተብሎ የተመዘገበው እንግዲህ በውጭ አቆጣጠር ከስሪ ኤኤም እስከ ፎር ኤኤም ባለው ጊዜ ውስጥ ነው። በሀገር ውስጥ ያው ከሌሊቱ ቤቱ ዘጠኝ ሰዓት እስከ አስር ሰዓት ባለው ጊዜ ውስጥ ብለ ተብሎ ነው የተመዘገበው። እና በዛ ሰዓት ላይ ምንድን ነው የሚደረገው ብላችሁ የተለያዩ ፋይሎችን ከአስራ ስድስተኛው ክፍለ ዘመን ጀምሮ ስታየው በጣም በጣም የሚገራርም መረጃ ነው የምታገኙት። በተለይ በተለይ ደግሞ ክርስቲያንን የክርስትና እምነትን የማጣጣል ነገር እና ይህንን ደግሞ ሆን ብለው የሰይጣን አምላኪዎች ክሬት እንዳደረጉት እንደመሰረቱት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በመስቀል ላይ የሞተበት ሰዓት አለ። ያንን ፍሊፕ አድርገው በሌሊት ደግሞ እነሱ የራሳቸውን ስራ ያው ሞክ ነው፣ በቃ ክርስቲያኒቲ ሞክ ማድረግ ማለት ነው። በዚህ ሰዓት ላይ የተለያዩ ዊች ክራፍቶች የጥንቆላ የአጋንንት እንቅስቃሴዎች ይደረጋሉ። እንግዲህ በውጭ ከስሪ ኤኤም እስከ ፎር ኤኤም በሚሆነው ሰዓት ወይንም በእኛ ደግሞ ከሌሊቱ ዘጠኝ ሰዓት እስከ ሌሊቱ አስር ሰዓት በሚሆነው ታይም ላይ ማለት ነው እና እንግዲህ ደ ዴቪል አወርስ ይሉታል፣ ኢቪል አወርስ ወይም ለአማራ ሆራ የተለያዩ ስሞችን ይሰጡታል። ዊቺ አወር፣ የጠንቆላ የተለያዩ ድግምቶች፣ የተለያዩ አጋንቶች የሚለቀቁበት ታይም ይባላል እኮ የድሮ እናቶቻችን በዛ ታይም ላይ አትጡ፣ መጋኛ ይመታቸዋል ሲባል እኮ እንደውም የድሮ እናቶች በጣም አዋቂዎች ናቸው። እናት አባቶቻችን ማለት ነው። ኤኒዌይስ እና ይሄ ሰዓት ላይ ነው እንግዲህ እህታችን ቀነኒ ህይወቷ ያለፈው ማለት ለመረመረው ሰው በጣም ግልጽ የሆነ ነገር ነው። በተለይ የመንፈስ አይኖቻችን ስትከፍቱ በዛ ሰዓት ላይ ተመርጦች ልጅ ህይወቷ እንዲያልፍ መደረጉ አንደኛው እንግዲህ ከመናፍስቱ አለም እንደሆነ በደንብ ግልጽ ነው። መስዋዕት የተደረጉ እና በዚህ አጋጣሚ ስሪ ኤኤም ላይ ከሞቱ በጣም ፌመስ የሆኑ አክተሮች አሉ ከእነሱ መካከል የተወሰኑትን ላሳያችሁ። ከዛ በፊት ግን ያው በአለማችን ላይ በጣም አነጋጋሪ ኬዝ ተብሎ አሁንም ድረስ የሚነገር አንድ ኬዝ አለ። ይሄ የተፈጸመው እንግዲህ በ1974 ዓ ም ኖቬምበር 13 ነው። እዚህ ጋር የምታዩት ግለሰብ ማነው? ሮናልድ ቡች ዘቪኖ ጁኒየር ይባላል እና ይሄ እንግዲህ ሶስት ሰዓት ኤኤም ላይ እንግዲህ ቤተሰቡን በሙሉ በሽጉጥ የጨረሰ ነው። አባቱን፣ እናቱን፣ እንደገና ቀሪ አራት እህቶቹንም እንትን ብሎ ጨምሮ ስሪ ኤም ላይ እንግዲህ ሁሉንም በአንዴን የረሸናቸው እና ይሄ እንግዲህ ኬስ ለዘመናት እስካሁን ሰዓት ድረስ እንደነዚህ አይነት ኬዞች ሲነሱ የእሱ ነው። ምክንያቱም ሪዝኑ አልታወቀም፣ ለምን እንደገደላቸውም አልታወቀም። እሱ ማያውቀውም ግን ግደል የሚል ድምፅ እንደመጣበት ነው ያው በተደጋጋሚ የሚነገረው እና ምንድን ነው በዚህ አወር ላይ የመናፈስቱ አለም በጣም ይሰራሉ እና ሊስቶች መካከል እንደነ ሊኖን የእንግሊዝ በጣም ጎበዝ ሙዚሽያን ሶንግራይተር በተለይ ደግሞ በዘጠናዎቹ አካባቢ ላይ የተለያዩ ሙዚቃዎች ሲያቀርብ የነበረ ስሪ ኤኤም ላይ ነው የሞተው። እንደነ ኤሚ ዋይንሃውስ እሷም በጣም ያው ፖፑላር የነበረች እንግዲህ እሷም ባልታወቀ ሁኔታ በድራግ ምናም የተለያዩ ሪዝኖች ይሰጣሉ፣ ግን እሷም ስሪ ኤኤም ወይም በኢትዮጵያ ከሌሊቱ ዘጠኝ ሰዓት ነው የሞተችው እና ሌሎችን በጣም ታዋቂ አክተሮች፣ አውስትራሊያዊ አርቲስት በጣም ብዙ ሙቪዎች የሰራና ሂት ሌጀር በጣም ታዋቂ ሰዎች። ይሄ እሱ የሞተው ኤግዛክትሊ ስሪ ኤኤም ላይ ነው ያውም ደግሞ የዚህ ደግሞ በጣም የሚገርመው አዋርድ ከተሸለመ በኋላ ባልታወቀ ሁኔታ ኒውዮርክ የሚገኘው አፓርትመንት ውስጥ ነው ተገሎ የተገኘው እና ጄዚ ዘፈን ሁሉ ሳይቀር ስሪ ኤኤም የሚባል ዘፈን አለው ጄዚ። እንዲሁም ደግሞ ሬሃናን ወደዚህ ኢንዱስትሪ ስትገባ ስሪ ኤኤም ላይ ነው ሳይን ኮንትራቱን ያስደረገው። በጣም የሚገርም በጣም ታዋቂ ሰዎች አሁን ዚ ያልጠቀስኳቸው ጊዜ ማይበቃኝ በዚህ ታይም ስሪ ኤኤም ወይንም በእንግዲህ በኢትዮጵያ ደግሞ ከሌሊቱ ዘጠኝ ሰዓት ላይ ህይወታቸው ያልፋል ማለት ነው። ስለዚህ መናፍስቱ ጋር የተገናኘ ነው እና በደንብ መመርመር አስፈላጊ ነው። ቀነኔም የሞተችው በዛ ታይም ላይ ስለሆነ፣ በተጨማሪ እዚህ ጋር የምታዋቸው በሙሉ ታዋቂ አርቲስቶች፣ የፊልም ሜከሮች፣ የቲቪ ሾ አቅራቢዎች እዚህ ጋር የምታዋቸው በሙሉ እያንዳንዳቸው ከቤተሰቦቻቸው አንዳንድ ሰው አተዋል መስዋዕት አድርገዋል። ቴክኒክሊ ካንዬ ወይንም ዬ ባለፈው የተናገረው ቪዲዮ ላይ ለቅቄላችሁ ነበር ይሄን ነው በቃ ወደ ጨለማው ማህበረሰብ ሲገራገሉ አንዳንድ ወይም የሚወዱትን በተለይ ደግሞ ወደ ሀየር ሌቭል ለመድረስ የሚወዱትን ሰው መስዋዕት ያደርጋል እና ወደ ዋናው ሀሳቤ ስመለስ እህታችን በጣም በሚያሳዘን ሁኔታ እንግዲህ እናት አባት ድምጽኑን የልጃችን ደም እንዲፈሱ አይቅር እኛም እንግዲህ የጨለመውን ነገር እንገላልጠዋለን እነሱ በድብቅ ያደረጉትን እኛ ደግሞ በፊት ለፊት ያደረጉትን እያንዳንዱን ነገር እንድታዩው በሌላ መነጽር ደግሞ ነገሩ እንድትመረምሩት ነው። ምክንያቱም ይሄ ሰዎች ሚዲያ ላይ ከሚያወሩት ባለፈ በጣም ዲፕ የሆነ ነገር ነው። እንግዲህ ዋስ ብሎ ያቀረበው እንግዲህ ሰሞን ለመጪው ፋሲካ እንግዲህ በሀገር ውስጥና በውጭ ኮንሰርት ስላለው የዋስ መብቱ የተጠበቀ ይሁን። እህት ወንድሞች፣ ከዚህ በላይ ምን ማስረጃ ትፈልጋላችሁ? ሰላም ያቆየን።